ዋናው መሰረታዊ ነገር ስለ ወንዙ እንዴት ነው እንዴት ነው የሚያያዘው የሚለውን ሰፋ አድርገን ለማየት እንሞክር። አንደኛው ነገር ኢትዮጵያ የቀይ ባህር ባለቤት ብትሆን ወይም ደግሞ የባህር በር ብታገኝ ምንድን ነው የሚሆነው የሚለው በደንብ መታወቅ አለበት። ምክንያቱም አንደኛው ነገር ከፍተኛ የሆነ የኢኮኖሚ መነቃቃት ኢትዮጵያ ውስጥ ይፈጠራል። ይሄ ከፍተኛ የሆነ የኢኮኖሚ መነቃቃት ኢትዮጵያ ውስጥ የተለያዩ የውጭም ሆነ የሀገር ውስጥ ኢንቨስተሮች ኢንቨስት እንዲያደርጉ ያደርጋል። የኢትዮጵያ ሕዝብ የኢነርጂ ፍላጎቱ በከፍተኛ መጠን ይጨምራል። እንደ ሀገር ያለን የኢነርጂ ፍላጎት በከፍተኛ መጠን ይጨምራል። ስለዚህ ሀገሪቷ ውስጥ ከፍተኛ የሆነ ኢኮኖሚ መነቃቃት መከሰቱ የኢነርጂ ዲማንዳችንን ከፍ ያደርጋል። የኢነርጂ ዲማንዳችን ከፍ ካለ ደግሞ ኢትዮጵያ ውስጥ ወዴት ነው የምናመረው ከተባለ ኢነርጂ ለማምረት ግድቦችን ወደ ገደብ መገደብ እንሄዳለን። ግድቦችን የምንገድብ ከሆነ ደግሞ ቅድም እንዳልነው ከ7 ፐርሰንት በላይ የኢትዮጵያ ወንዞች ኢትዮጵያ በግድብ ልትጠቀምባቸው የምትችል ሃይድሮ ኤሌክትሪክ ፓወር ልታመነጭባቸው የምትችላቸው ወንዞች የሚገኙት በናይል በአባይ ተፋሰሱ ውስጥ ናቸው። ስለዚህ ግብጻዊያን የኢትዮጵያን ኢኮኖሚ ክሪፕል ማድረግ የኢትዮጵያን ኢኮኖሚ እንዲያነክስ ወይም ደግሞ መቀሸብ የሚችሉት ወይም ደግሞ ማዳከም የሚችሉት ደካማ ኢኮኖሚ ማድረግ የሚችሉት ከባህሩ ስትገፋው ነው። ከባህሩ ስትገፋው ምን ይሆናል? ኢኮኖሚክ ሙሉ ለሙሉ ከ20 ከ30% በላይ ኢኮኖሚክ ወጪ አንደኛው ባህር በር ላይ ይሆናል፣ ወደብ ላይ ይሆናል ማለት ወጪ የውጭ ሀገር ኢንቨስተሮች መጥተው በኢትዮጵያ ውስጥ ሸቀጦችን እንዳያመርቱ ከፍተኛ የሆነ ወደ ኢትዮጵያ ውስጥ አምርቶ ወደ ውጭ ለመላክ እንኳን ለምሳሌ ኢትዮጵያ ውስጥ በኢንቨስትመንት ደጋግመን የምናነሳው ቃል አለ። ኢትዮጵያ ውስጥ ርካሽ የሰው ኃይል አለ ርካሽ መሰራሬት አለ ርካሽ እንደዚህ አለ ርካሽ እንደዚህ አለ ብለን ፕሮሞት እናደርጋለን። እነዚህን ሁሉ አሉ ብሎ የውጭ ባለሀብቶች ሲመጡ ይህንን ያገኙትን ትርፍ ሚነጥቅ ደግሞ የወደብ ጥያቄ አለ። ስለዚህ የኢትዮጵያን ኢኮኖሚ ክሪፕል የምታደርገው ከባህሩ ስትገፋው፣ ሌላኛው አማራጭ ደግሞ ኢንተርናል ዲስታቢሊቲ ስትፈጥርበት ነው። ስለዚህ ግብጾች ኢትዮጵያ ቅድም ውስታዝም ሲያነሱት እንደነበረው አንተም ስታነሳው የነበረው ኢትዮጵያ ሌሎች ግድቦች እንዳትገነባ በሁለት ነገር ነው ልናስቆማት የምንችለው የሚለው የግብጾች ፖሊሲ አለ። አንደኛው ኢትዮጵያ በምንም አይነት መልኩ የባህር በር እንዳይኖራት ማድረግ። በምንም አይነት መልኩ ኢትዮጵያ በአሰብም ይሁን በሶማሌላንድም በኩል ይሁን በሶማሊያ በሞቃዲሾ በኩል የባህር በር እንዳይኖራት ግብጾች የሚረባረቡት፣ ግብጾችን ኢትዮጵያ የባህር በር ስላላት የሚጎዳት ነገር ስላላ አይደል? ግብፅን የሚጎዳው የኢትዮጵያ ኢኮኖሚ የቀጠናው ጃይንት ኢኮኖሚ እንደመሆኑ፣ በአፍሪካ ውስጥ ቶፕ ፋይቭ ኢኮኖሚ ይጠቀስ ከተባለ የኢትዮጵያ ኢኮኖሚ አብሮ የሚጠቀስ ኢኮኖሚ እንደመሆኑ ይሄ ኢኮኖሚ የሚያድግበት አንደኛው ፒለር የባህር በር ባለቤት ከሆነ ኢኮኖሚ አደግ። ኢኮኖሚ ማደጉ የኢነርጂ ዲመንዳችንን ይጨምራል። የኢነርጂ ዲመንዳችን ሲጨምር ወንዞቻችንን ገድበን መጠቀም እንጀምራለን። ወንዞቻችንን ገድበን መጠቀም ላይ ደግሞ ግብጾች ችግር አለባቸው። ስለዚህ ለእኔ ግብጾች ወደ ጅቡቲም ሲመጡ፣ ወደ ሶማሊያም ሲሄዱ፣ ወደ ኤርትራም ወደ ሱዳንም ሲገቡ ካልኩሌት የሚያደርጉት አንደኛው የኢትዮጵያ ኢኮኖሚን በሁለት መንገድ ክሪፕል ማድረግ እንችላለን። አንደኛው ከባህሩ በመግፋት ሁለቱ ደኛው ደግሞ ውስጣዊ አለመረጋጋቶችን በመፍጠር ለምሳሌ የውጭ ጉዳይ ሚኒስትሩ አንድ ቃል በቃል ያሉት ነገር አለ የቢቢሲ ጋዜጠኛ ሲጠይቃቸው ወደ ሶማሊያ የገባችሁት ከኢትዮጵያ ጋር ያላችሁን ኮንፍሮንቴሽን ለማስቀጠል ነው ወይ የሚል ጥያቄ ሲጠይቃቸው አይ በፍጹም አይገናኝም። ሶማሊያ ውስጥ ያለውን ዲስታቢሊቲ አለመረጋጋት መስመር ለማስያዝ ነው ወይም ደግሞ የአልሸባብን እንቅስቃሴ ለመክታት ነው ይላሉ የአፍሪካ ሕብረት በሶማሊያ ውስጥ ተልእኮ መስጠት የጀመረው ከ2007 ጀምሮ ነው። ኦልሞስት ወደ 18 ዓመታት ግብጻዊያን እስከ ዛሬ ድረስ ያላቀረቡትን ጥያቄ ባለፈው ዓመት ነው ያቀረቡት። በሶማሊያ አልሸባብን በመዋጋት የሚደረገው ተልእኮ ላይ እንሳተፍ የሚል ጥያቄ ግብጻዊያን ያቀረቡትም የሞቃዲሾ መንግስት አቀረበልኝም የሚሉትም ባለፈው ዓመት ነው። ስለ ማረጋጋት የምናወራ ከሆነ ከሊቢያ መጀመሪያ አይሻልም? ቀላሉ ነገር ስለ ማረጋጋት የምናወራ ከሆነ ስለ ፓለስቲኒያንስ ማውራት አንችልም። ስለ ማረጋጋት ከሱዳንስ፣ ከጋዛ ስለ ሱዳን ማረጋጋት ብናወራ አይቻልም። ዋናው መሰረታዊ ነገር የግብጽ በናይልም ሆነ በአባይ ወንዝ ላይ ያላት ፍልስፍና የላይኛው ተፋሰስ አባል ሀገራት እንዳይረጋጉ ማድረግ ወንዙን የመጠቀም አቅማቸውን ይነሳቸዋል የሚል ፍልስፍና ነው የሚቀጠሉት። እንዳይረጋጉ ማድረግ ኢትዮጵያ ብቻ አይደለችም፣ ሌሎቹም የአባይ ተፋሰስ አባል ሀገራት እንዳይረጋጉ ማድረግ። ዓለም በተቃራኒ የሚሄድ አይመስልህም? እንደው ጣልቃ ገባውብህና፣ እንግዲህ ከሰሞኑ የፈረንሳይ አሜሪካ፣ ጣሊያን የተለያዩ ከፍተኛ የመንግስት አካላት በአንዳንዶቹም ከመሪዎች ጋርም ደረጃ በደረሰ መልኩ ኢትዮጵያ ዲፕሎማሲዋን እያጠናከረች ነው። ምናልባት ይህ በሕዳሴ ግድብ ያላገኘችውን አሁን ቀይ ባህር ብላ ስትነሳ ድጋፎችን እያገኘች ነው። የኢትዮጵያን ወደ ቀይ ባህር ምክንያቱም የአንድ ትሪሊየን ዶላር አካባቢ የሚንቀሳቀስበት አመታዊ ንግድ በሚንቀሳቀስበት ኤሪያ ላይ ትራክ ሪከርዷ ጸጥታዊ ማስከበር፣ ጸጥታዊ መቆጣጠር፣ ሰላምን ኤክስፖርት የማድረግ ስለሆነ ወደ ቀይ ባህር ኢትዮጵያ ብትወጣ ያንን ታደርግልናለች የሚል የጋራ ኮንሰንሰስ ሀገራቱ የደረሰ ይመስላል። እና የሰሞኑን በተለይ የሀያላኑ ሀገራት የዲፕሎማሲ ከኢትዮጵያ ጋር አብሮ የመሆን ይሄ ጥያቄ ከተነሳ በኋላ ያደረጉት ያለውን ድጋፍ እንዴት አየው። ይህንኑ ወደ ውስታዝም አስታጥፈዋል። ዋናው መሰረታዊ ነገር ኢትዮጵያን ትላንትና ከቀይ ባህር እንደገፋሃት የገፋህበት መንገዱ ከትክክለኝነት አንጻርም ትክክለኛ አልነበረም፣ ከፍትህ አንጻርም ፍትሃዊ አልነበረም፣ ከህግ አንጻርም ህገ ወጥ ተግባር ነበር የተፈጸመው። ስለዚህ አሁን ኢትዮጵያን ከባህሩ ገፍተ ማቆየት የማትችልበት ፖይንት ላይ ደርሰናል ለኔ እስከሚገባኝ ድረስ የግብፅ ዓለም አቀፍ ሬሌቨንስ ዓለም አቀፍ ተፈላጊነት ከጊዜ ወደ ጊዜ እየቀነሰ ነው የመጣው። ዓለም ስለ ኦልተርኔቲቭ ማሰብ ጀምሯል። ለምሳሌ እነሱ ስለ ስዊዝ ካናል የዓለም ማነቂያ ነው ምክንያቱም ብዙ ጊዜ ይባላል። በዓለማችን ላይ ብዙ የመተላለፊያ ማንቁርቶች አሉ ይባላሉ። የሜሪታይም ቾክ ፖይንት ይሏቸዋል። እንደዚህ አይነት አንደኛው ስዊዝ ካናል ነው እንደ ግብላርታር ስትሪት የምትለው እዚህ ፖስፖረስ ወደ ቱርክ አካባቢ ጋር የምትለው እንደ እንደዚህ አይነት የዓለም ማንቁርቶች አሉ፣ የሜሪታይም ማንቁርቶች የሚባሉ አንደኛው ለዘመናት ለረጅም ጊዜ ግብጾች ሬሌቨንት ሀገር ያደረጋቸው አንደኛው ሱስ ካናል ነው። አለም አሁን ስለ ሱስ ካናል አማራጮች ማሰብ ጀምረዋል። ምክንያቱም ከሱስ ካናል የተሻሉ አማራጮችን ኢንትሮዱስ ማድረግ ከቱርክ ተነስቶ በሌላ በኩል ከእስራኤል ተነስቶ በዚህ በእስራኤል በኩል ሌላ መስመር በቱርክ በኩል ሌላ መስመር አማራጮች ማየት ጀምሯል አለም። ስለዚህ ከጊዜ ወደ ጊዜ አንድ ሬሌቨንሷ እየሄደ ነው በጣም እየወረደ የመጣ ሀገር ነች። ሁለት ደግሞ ለአስራ ሶስት ዓመታት ደጋግሞ አለም መርህና ህግጋትን መሰረት አድርገው እነዚህ ሀገራት ሲነጋገሩ ነበር ኢትዮጵያ፣ ሱዳንና ግብጽ አለም ወጥቶ ኢትዮጵያ ያደረገችው ነገር አለም አቀፍ የውሃ ህግን የጣሰ ነው ብሎ አይናገርም፣ ምክንያቱም ሁሉም በየጓዳው ተመሳሳይ ታሪክ ስላለ። አሜሪካን ብትሄድ ተመሳሳይ ታሪክ አለ፣ ቻይናን ብትሄድ ተመሳሳይ ታሪክ አለ፣ ሩሲያን ብትሄድ ተመሳሳይ ታሪክ ታገኛል። ስለዚህ ከአለም አቀፍ ታሪኮች ጋር የተጣላ እሳቤ ነው ግብጾች ጋር ያለው። ስለዚህ አንደኛው አለም የቀጠናው መረጋጋትን መሰረት አድርጎ ለምሳሌ ባለፈውም ደግመን ያነሳ ነው አንድ ነገር አለ በተለይ በ1950 የኤርትራ ፌዴሬሽን ወደ ኢትዮጵያ በፌዴሬሽን እንድትጠቃለል ሲወሰን ከተወሰዱ ሶስት ምክንያቶች አንደኛው የመጀመሪያው የኤርትራ ሕዝብ ደህንነትን ከትግምት በማስገባት ይላል። ሁለተኛው የአፍሪካ ቀንድ ሰላምና መረጋጋት አስፈላጊ ስለሆነ ይላል። ሶስተኛው የኢትዮጵያ የባሕር በር ጥያቄ ፍትሐዊና ተገቢ ስለሆነ ይላል። በእነዚህ ሶስት ምክንያቶች ነው የተባበሩት መንግስታት ኤርትራን ከኢትዮጵያ ጋር በፌዴሬሽን ያስተሳሰረው። ስለዚህ ለቀጠናው መረጋጋትም ከተባለ ኢትዮጵያ የባሕር በር ባለቤት መሆን አለባት። የኢትዮጵያ ጥያቄ ደግሞ ፍትሐዊነቱም የህግ ችግርም የሌለበት ጥያቄ ነው። ስለዚህ አለም አሁን ለኢትዮጵያ እያሳየ ያለው ድጋፍ አንደኛው የሞራል ግራውንድ አለው፣ ሁለተኛው የሌጋል ግራውንድ አለው፣ ሶስተኛው የዲፕሎማሲም ግራውንድ አለው። ስለዚህ እኔ እስከሚገባኝ ድረስ ግብፆች እየተከተሉት ያለው መንገድ ለእኔ እስካሁን ድረስ አምጥቷቸዋል። ከዚህ በኋላ ግን አይ ቲንክ ሲጋልቡት የነበረው ፈረስ ወይ በባዮሎጂ ወይ ደግሞ በሌላ ምክንያት እየደከመ የመጣ ይመስለኛል። ፈረስ መቀየር ያለባቸው ይመስለኛል።